ቢኒ አመሰግናለሁ። ያው ሰሞኑን መነጋገሪያ ርዕስ ስለሆነ ስለታፈሰ ጉዳይ ትላንት በብዙ መንገድ አንስቷልና እሱን ከማንሳት በፊት እስቲ የዘንድሮ ውድድር አመት አጀማመረ እንዴት ነበር? ከሱ ልጀምር መጀመር ያው የዘንድሮ አመት ውድድር እውነት ለመናገር ለኔም ለክለባችንም በጣም ሀሪፍ ነው። ምክንያቱም ያለፈው አመት በዚህን ሰዓት እየተቸገርን የነበርንበት ጊዜ ነው። አሁን ደግሞ በዚህ አመት ያው ጥሩ ነጥብ መሰብሰብ ችለናል። ስለዚህ ያው ጥሩ አመት ነው ብዬ ነው የማስበው። በግሌም ያው እንግዲህ ጥሩ እንቅስቃሴ እያርኩ ነው ከክለቤ ጋር ብዬ ነው የማስበው እና ደስተኛ ነኝ በጣም። አዎ ቡድናችሁ ውስጥ ወጣቶች አሉ እንደ እናንተ እንደ ሽመልስ ጌታነህ፣ ሲኒየሮች አሉ የሁለታችሁ ቅርጅት ቡድን ውስጥ እንዳልከው ጥሩ ጅማሩ እንድታደረጓቸዋል ና የሁለታችሁ ቅርጅት እንዴት ታየዋለን? እንግዲህ ያው ለእኛ ሌጀንዶች ናቸው ሽሜም ጌችም እውነት ለመናገር ከነሱ ጋር መጫወት በመቻላችን በጣም ደስተኞች ነን። በመጀመሪያ ሁለተኛ ግን ያው እነሱ መምጣታቸውን በክለባችን ላይ ብዙ ነገር አቅልለውልናል ብዬ አስባለሁ። ስፔሻሊ ልጆች ላይ ሳይኮሎጂካሊ በጣም የእነሱ መኖር ትልቅ ጫና አለው። ተቃራኒ ቲሞችም ደግሞ ያው ሜዳ ላይ እነሱን ሲያዋቸው ያው ለክለባችን የሚሰጡት ሪስፔክት አለ። ሜዳ ላይ ደግሞ እርስ በርስ ያለን ግንኙነት ደግሞ ደስ የሚል ነው እና ያው አንደኛው የውጤታችን ማማር ሚስጥሩ ይሄ ነው ብዬ ነው ማስበው። ትላንት እንግዲህ በብዙ ስፖርት ቤተሰብ መነጋገር የነበረው የታፈሰ ሰለሞን ጉዳይ ነው። የታፈሰ ሰለሞን ሕይወት ያው በብዙ ውዝግቦች የተሞላ ነው እንደምታውቀው። በዚህ ትላንት ሕይወቱን ይፋ አድርጎ ለሌሎቹ አስተማሪ እንዲሆን በማሰብ ብዙ ነገሮችን አንስቷል። በበጎነት ደግሞ ከነሳቸው ደግሞ በመምከር ብዙ ነገሮችን ለማድረግ ያንተ እገዛ ከፍተኛ እንደሆነ አክብሮቱን፣ አድናቆቱን ገልጿል። እስቲ ታፈሰ ምን አይነት ተጫዋች ነው? ከሱ ጀመር ጀመር ታፈሰ እንግዲህ ያው እውነት ለመናገር ኢትዮጵያ ውስጥ ክሬቲቭ ተጫዋች ብለን ከምንጠራቸው ውስጥ በግንባር ቀደም ታፈሰን ነው የምንጠራው። ታፈሰ ማለት ያው ብዙ ጨዋታዎች ላይ ልዩነትን ሲፈጥር የነበረ ተጫዋች ነው። እንደዚሁም ደግሞ በብዙ በፕሪሚየር ሊግ ጨዋታዎች ላይ እንደዚሁም በናሽናል ቲም ብዙ አፒራንስ ያለው ትልቅ ተጫዋች ነው ያው። ታፈሰ እውነት ለመናገር ታፈሰ ካለ ለአጥቂዎች አሲስት አለ ብንለው ጣለላ አርገን እንገልጸዋለን ብዬ አስባለሁ። እና ታፊ ያው ትልቅ ተጫዋች ነበረ። ያው አንዳንድ ጊዜ ደግሞ የፈለገ እግር ኳስ ስሙዝ ሊቪ እድል ጎን ለጎን ደግሞ በጣም ሕይወትን የሚረብሹ ብዙ ነገሮች አሉ። ከነዚህም መካከል ላይ ደግሞ ታፈሰ ውጫዊ ከእግር ኳስ ውጭ የነበሩት ጓደኞቹ፣ እንዲሁም ደግሞ እሱም የነበረበት ትንሽ ባህሪ አስቸጋሪ ነበረ። እግር ኳሱ ላይ መድረስ ከሚችልበት ቦታ ይሄ ነገር አዘግይቶታል ብዬ አስባለሁ እንጂ ታፈሰ እውነት ለመናገር በትላልቅ አውሮፓ ክለቦች ላይ ልናየው የሚገባ ተጫዋች ነበር ብዬ ነው ማስበው። እና ያው ዋናው ነገር ብዬ ማስበው ከሱ ብዙ ወጣት ተጫዋችም ሊሆኑ ይችላሉ። አሁንም ፕሪሚየር ሊጉ ላይ ያሉ ሲኒየር ተጫዋቾች ሊኖሩ ይችላሉ፣ እንዲሁም ደግሞ በዚህ በሱ ባሳለፈው ህይወት ላይ እንደዚሁ ደግሞ አሁንም እያደረጉ ያሉ ተጫዋቾች ሊኖሩ ይችላሉ እና ታፈሰን አይቶ እንግዲህ መማር ነው ብዬ ነው የማስበው። ምክንያቱም ለብዙ ሰው የእሱ ህይወት አስተማሪ ሆኖ አቅርቦታል ብዬ አስባለሁ። እስፔሻሊ ይህንን ፕሮግራም ያዘጋጀው ሱራፌል በጣም ሊመሰገን ይገባል ብዬ አስባለሁ። ምክንያቱም ብዙ ስፖርት ቤተሰቦች የተማሩበት ነው ብዬ አስባለሁ። ብዙ ሰዎች በብዙ መንገድ የሚኮንኑ ካሉ፣ ጎን ለጎን ደግሞ ሆኖ ሰፖርት የሚያደርጉ ሰዎች አሉና ዋናው ግን ከዚህ ነገር የምንማረው አንድ ሰው በእግር ኳስ ላይ ዲሲፕሊን ከሌለው ቤተሰቦቹንም ራሱንም ትልቅ ችግር ውስጥ እንደሚያስገባ ነው። እና ያው ከታፌ ተማሩ ነው ብዬ የምለው። ታፌ ደግሞ በጣም ደስ ያለኝ ነገር ምንድን ነው? ያው እኛንም አክብሮ ሰምቶን ዛሬ ህይወቱን ማስተካከሉ ደግሞ በጣም ሙር እንዳከብሮ አርግቶኛል ብዬ አስባለሁ። ምክንያቱም ከእንደዚህ ነገር ውስጥ ስትወጣ ቀላል ነው ብዬ አላስብም። ምክንያቱ ከባድ ሲቹዌሽን ውስጥ ነው የወጣው። ስለዚህ የእሱ ኮሚትመንቱ በጣም አሪፍ ነበር ብዬ አስባለሁ እና የእሱ ኮሚትመንት ያው ሊመሰገን ይገባል ብዬ አስባለሁ። በዚህ ረገድ ያው እንግዲህ በመጨረሻ ከኔ ይልቅ ያው መመስገን ያለበት ፈጣሪ ነው ብዬ ነው የማስበው። ከኔ ይልቅ ያው ፈጣሪ ነው መመስገን ያለበት ብዬ ነው ማስበው። ምክንያቱም ያው ፈጣሪ በአንድም በሌላ መንገድ ወደ ሰው ልጆች ይመጣል። ስለዚህ ታፈሰን ያው እንደ መንገድ አርግቶ እኛን ልኮለታል። ከዚህ ህይወቱ ደግሞ እኛም ያው በተወሰነ መንገድ እግዚአብሔር በፈቀደው ያው ትንሽ ተሯሩጠንም ቢሆን ከዚህ መንገድ አስወጥተናል ብዬ አስባለሁና። ያው ክብሩን ግን መውሰድ ያለበት ይሁን እግዚአብሔር ነው ብዬ ነው ማስበው። አሁን እጠይቅ ያልኩትን ጥያቄዎች አብዛኛውን ጠቀለ መልሰዋል። ቢኒ ይሄ ስብህና ይሄ ለሰዎች በጎ ማሰብ እግር ኳስን በዲሲፕሊን በስርዓት መጫወት ያመጣኸው ከኢትዮጵያ ውጭ ወጥተህ መጫወት የሰጠህ ነገር ነው ወይስ ከብቅ እንዴት ነው? ይሄ ለብዙዎቹም ያንተም ህይወት ምሳሌ ስለሚሆን እስቲ ስለሱ አንዳንድ ነገር ለልጆች ምሳሌ ስለሚሆን ስለሱ ስ ነገር አውረኝ። ያው አንደኛ ያው ቤተሰቦቼ ናቸው ብዬ ነው ማስበው ቤተሰቦቼ ያው ያሳደጉኝ መንገድ ያው ከብዙ ነገር እንድቆጠብ አርግቶኛል። በዛ ላይ ደግሞ ማስተዋል እንዲኖረኝ ረድቶኛል ብዬ አስባለሁ። ከዛ በመቀጠል ደግሞ ያው በአቡነ ገብረ መንፈስ ቅዱስ ቤተክርስቲያን ነበር ያደግኩት ድሬዳዋ ላይ። ያው ስቲል ነው አሁንም እዛ በሰንበት ትምህርት ቤት ውስጥ በሚሄድበት ጊዜ ላይ አብረን እናገለግላለን። ስለዚህ ጓደኞቼ ያ ሁልጊዜም አብሮዬ ነው ያሉት እዚያ ያሉት ልጆች እና ያው እሱ እሱን ረድቶኛል ብዬ አስባለሁ። በእኔ ክስት ደግሞ ያው ውጪ ምናምን ነገር በልጅነቴ ነው እኔ መውጣት የቻልኩትኝ ና እዛም ደግሞ ስትሄድ ያው ያለ እድሜክ ያው ዋይዝ እንድትሆን ያደርጋል ብዬ አስባለሁ። ምክንያቱም በልጅነቴ ነው ብዙ ቻለንጆችን የገጠሙኝ ና እነዚህ እነዚህ ነገሮች ያው ረድተውኛል ብዬ አስባለሁ። የመጨረሻ ጥያቄ ላድርግ ና አሜሪካ ለሙከራ ሄዳችሁ ነበረ። ያ ሂደት በምን ሁኔታ ላይ ነው የሚገኘው? ብዙ መረጃ የለም። እንግዲህ ያው የአሜሪካው ጉዟችን በጣም ሀሪፍ ነበረ። ብሔራዊ ቡድኑም ጥሩ ውጤት ይዘን ነበር መምጣት የቻለው። እዛ ውስጥ ደግሞ ያው አራት ልጆች መቅረት ችለን ነበረ። ከአራታችን ደግሞ በመጨረሻ ሰዓት ላይ ደግሞ እኔና ከናን ያው የመጨረሻ እድል ሰጥተውን ነበረ ያው ከናንም የዝውውር መስኮቱ ሲደርስበት ያው ግዴታ እግር ኳስ ውስጥ መቆየት ስላለበት ያው ወደ ኦማን መሄድ ችሏል። እዛ ፊርማውን ማኖር ችሏል። ያው ከኔ ጋር እንግዲህ ያው ግንኙነት እያደረግ ነው። ስቲል ነው ከይህን ጉዳይ የያዘው ስፔሻሊ ባህሩ ጥላሁን ነው ያው እሱ ደግሞ ላይክ እንደ ፌዴሬሽን ሰው ብቻ ሳይሆን ላይክ ለእኛም እንደ ወንድማችን ነው፣ በጣም ቅርባችን ነው። ያው ጉዳዩን እየተከታተለ እንደሆነ ነው ማቀው እኔንም ደግሞ ስሙዝሊ ስራዬ ላይ ፎከስ አድርጌ እንድሰራ ነግሮኛል። የተቀረውን ነገር ግን በፌዴሬሽኑ በኩል እንደሚያልቅ ነግረውኛልና ያው እነሱም እንቅስቃሴ ላይ እንዳሉ እስቲ ልናውቃለው። ያው እንግዲህ የዝውውር መስኮቱ ሲከፈት ያው እንግዲህ ከፈት አድርጌ የሆነ ነገር ሊፈጠር ይችላል። ያስ መልካም ሁሉ እንዲገጥመህ እመኛለሁ። አመሰግናለሁ። እሺ፣ እኔም ዳንዬ በጣም አርምጭ አርግቼ አመሰግናለሁ።